ይሄ አለምተረ ሩእያው በሶርያ ሳይሆን ቀልብያ ነው፣ አስተንት ነው። እስቲ ጉድበል ነገሩን ተመልከተው እንደሚባለው አታይ። ምን እይ የሚለን ቀልብይ ነው። የሚያስገርመው ምኑ ነው? ለለዚነ ወደ እነዛ ቱ ነሺበን ምናልኪታብ ነሺበን ተኒኗል ለተቅሊል ትንሽ የመጽሐፍ እውቀት ተሰጥተው ይላል ተውራትን የተወሰነም ቢሆን እውቀት ተሰጥተው ነበረ። ተውራትን እናውቃለን ብለው ትንሽ እውቀት አስቸጋሪ ናትና ቢሆንም በዛው ባወቁት ያ የሚያውቁት መመሪያ የማያዛቸውን ፈጸሙ። ምን አረጉ? ዩእሚኑነ ቢልጅብቲ ወጧጉቲ በጣዑትና በዲግምት ጅብት ብሎ ማለት ዲግምት ማለት ነው። ጣዑት ማለት ማ ዩዕበዱ ሚን ዱኒ ላህ። ከአላህ ውጭ የሚመለክ ማንኛውም ጧሁት ይባላል። ወይም ጅብትም ጧሁትም የሚያመልኳቸው እነዛ የሶነሞቹ ስም ነው። እና እንዲህ የሚያምኑ ሚን አህሊል ኪታብ ነን ብለው በጧሁት የሚያምኑ አይገርሙምን? ይገርማል ይላል። ከሑድ ጦርነት ከበድር ጦርነት በኋላ አወለን በድር ላይ ያልጠበቁት ሽንፈት አጋጥሟቸዋል። ቁረይሾች እና የሁዶች ያንሲያው አይሁዶቹ ከቁረይሾቹ ጋር ተኩፋሩ ቁረይሽ ጋር አህዲ መግባት በረሱሉ ላይ ዐለይሂ ሰላቱ ወሰላም ተባብረው ጦርነት ማስኬድ በረሱሉ ላይ አብረው መስራት አሰቡና ከእብኑል አሽረፍ የሚባለውና ሆይ ይብኖ አኽጦብ የሚባሉትን ቁረይሾች ጋር ላኳቸው፣ የሁዶቹ ማለት ነው እዲያው ሙሐመድ የናንተም የኛም ጠላት ነውና በአንድ ተባብረን በእሱ ላይ መዝመት አለብን። እሱን ተባብረን ነው እሱንም የእሱን ተከታዮች ማጥፋት ያለብን ሲሏቸው እነ ሆይ ይብኑ አክጦብ እነህ ተውራትን ያውቃሉ የሚባሉ ናቸው። ከዛ በኋላ ምን አሏቸው ቁረይሾቹ? አይ ሙሐመድ ምንም ቢሆን ከእኛ ለእናንተ ይቀርባል። እናንተም በመመሪያ እናምናለን የምትሉ ናችሁ እሱም ደግሞ መመሪያ አለው። እኛ መመሪያ ኪታብ የሚባል ነገር የለንምና ዙራችሁ ዙራችሁ እናንተ ልትገናኙ ስለምትችሉ አናምናችሁም። እኛ በምናምነው እስካላመናችሁ ድረስ ለእኛ ጌቶች ሱጁድ ወርዳያችሁ እኛ የምናመልከውን የምታመልኩ መሆናችሁን ካላሳያችሁን በጭራሽ አናምናችሁ። ምን ያስተማምነናል ከእሱ ጋር እንዳሆናችሁ ውስጡን፣ ሲሏቸው ጣዑት ለሚባለውም ጅብት ለሚባለውም ሱጁድ ወረዱላቸው። እንግዲህ አህለል ኪታብ ሁነው ለጣዑት ማምለክ ምንም ቢሆን አያዛቸውም ነበር። ከወረዱ በኋላ አቡ ሱፊያን ደግሞ ተነሳና ለመሆኑ ሙሐመድ ከሚከተል ከሙሐመድና ከሱሓቦቹ እና ከኛ ሃይማኖቱ የተሻለና ትክክለኛ የሚባለው የትኛው ነው? ይህንንም በአንደበታችሁ አረጋግጡልን ሲል እያወቁ ሙሐመድ ምንድ ነው የሚለው አሏቸው። እና አቡ ሱፊያን ሱማ አላህን ብቻ ተገዙ ከአላህ ሌላ ያለን ማንንም ማምለክ አይቻልም ይላል። ለዓለማት በቂ አንድ ጌታ ነው የሚለው እንጂ ይህኛ የምናመልካቸውን ሁሉ በፍጹም አያመልክም አሏቸው። ሲለት እሺ እናንተስ ምንድ ነው የምታደርጉት? እኛማ እንደዚህም ጌቶች አሉ፣ 360 ጣዖት አለ እዛ እነሱ እናመልካለን። ወደ ከዕባ የሚመጣውን እናስተናግድ ያለን በጦርነትም አጋጣሚ ሆኖ የተማረከ ካለ ምርኮኞችንም እንለቃለን ሲሉት አይ የእናንተ ረንቁ አላህን የሚያመልከውን እንግዲህ በተውራት ያውቁታል። አላህን ብቻ የሚገዛ ሰውና ከአላህ ሌላ ያለ የሚያመልክ በምንም እንደማይቀራረብ እያወቁ ወየቁሉና ሊለዚነ ከፈሩ ሃኡላ አሉ እነዚያን የከፈሩትን ሰዎች ሃኡላኢ አህዳ በጣም ቅኖች ትክክለኛውን የያዙ ናቸው ሚነለዚነ አመኑ ከነዛ ካመኑት ብሎ አላህ የነሱን ትርጉም ማዕናውን ነው እየነገረን እንጂ እነሱ አይደለም ሚነለዚነ አመኑ ያሉት እነሱ ከሙሐመድና ከእኛ ማን ይሻላል ሲሉ እናንተ ከነዛ ከሙሐመድና ከሙሐመድ ተከታዎች በቅድሙንገር ላይ ናችሁ ያላችሁት ብሎ መልስ ሰጠ አላህ ግን ምን ብሎ ሚነለዚነ አመኑ ካመናችሁ ከነቢዩና ከነቢዩ ተከታዮች ሰቢለን በሃይማኖት እነዛ ቅኖች ናቸው ብለው መልስ ሰጡ ብሎ ትርጉሙን ነው እየነገረን ያለው እንጂ እና ከአብ ብኑ አሽረፍ ሚና ለዚነ አመኑ አይሉማ የረሱልና የረሱልን ተከታዮች እኮ እምነት አይቀበሉም። እነሱ እናንተ ከነሱ በእምነትም የተሻላችሁ ናችሁ፣ እያስተናገዳችሁ እያበላችሁ እያጠጣችሁ ያን ሁሉ እያመለኩ ቢያንስ አህልል ኪታብ እንደመሆናቸው የሚመለከው አላህ ብቻ ነው። ከአላህ ሌላ ያለን ማምለክ ስተት ነው። በሃይማኖቱ ትክክል ነው። የዓለም ጌታ ነው የሚመለከው። የይሁዳዎቹ እኮ ችግር ለዟሂሩ የሚሉት ከእኛው ነበር ከበኒ እስራኤሎች ነቢይ መሆን ያለበት እንጂ ከአረብ እንዴት ነቢይ ሊሆን ይችላል የሚል ነው ጸባቸው። ቢያንስ ተውሂድ ላይ የአላህን ዋሕዳንያ እንደዚህ ሌላ ጋር እናመልካለን ብለው ችግር አለባቸው አይባሉም ነበር። አብዛኛዎቹ እንኳ ሲታይ ማለት እነኞቹ ደግሞ ጭራሽ ንትብ ያሉ መመሪያ የላቸው። ዝም ብሎ ያገኙትን የሚያመልኩ ናቸው። ራሳቸው ቀርጸው ከአማራቸው ይሄ ጌታ ነው የሚሉ ከተምሩም ጠፍጥፈው ከምኑም ይዘው ይሄዳሉ። እያመለኩ ሲርባቸውን ገር ላይ በልተው ይጨርሱታል። ያው ራሳቸው በልተው የሚጨርሱትም በእነሱ ቤት ጌታ ነው። ቢያንስ ይሄ የወደቀ ነው በፍጹም አላህም ብቻ ተገዙ የሚለው ትክክል ነው እንኳ ሳይሉ ሃኡላይ አህዳ ሚነ ለዚነ አመኑ ብለው መልስ የሰጡ ሰዎች ለጣኦታት ሱጁድ የወረዱ ሚን አህሊል ኪታብ ነን ብለው አይገርሙምን? ይሄ ፖለቲካ ጉዳይ ሆኗል ማለት ነው። አሁን ለጦርነት ሲባል አንድ ያውቃሉ የሚልም ሰው ለፖለቲካ ተገዥ ከሆነ፣ የጥቅም ተገዥ ከሆነ በቃ የሚያውቀው የቀራው ያ ሁሉ ይጠፋበትና ማንም ማስደሰት ብቻ ይፈልጋል። ያኔ ፖለቲካ ተከታውን ወይም ያዘዘውን ብቻ እየተከተለ እውነትም ሚወራ ኢሎህር ይጥላል። ይሄ ደግሞ የሚገርም ነው ብሎ እና ሆይ እምኖ አክጦብን ነው የሚናገራቸው። እሺ ለሁ ነሲራ እንዲህ አይነት አለምለለዚነ ቱ ነሱበን ነሱብ ተሰጥተው ይብዛም ይነስም የመመሪያ ባለቤቶች ነን ብለው ተውራትን እናውቃለን ብለው እንደዚህ ለጣሁት ስጁድ መውረዳቸው አልፈው ተርፈው ደግሞ እናንተ የተሻላችሁ ናችሁ

ከአላህ ረሕማ ከራቀ እውቀት ቢኖረው ባይኖረው ምንም፣ ከዛ ከላዕና ከረግማን ሊያወጣው የሚችል ማንም የለም። የተረገሙ ናቸው አላቸው፣ እውቀት እያላቸው። ወመን የልአኒ ላሁ ፈለን ተጂደ ለህ ለዛ፣ አላህ ለላዓነው፣ አላህ ከረሕመቱ ላወጣው፣ ላባረረው፣ ነሲረን ናሲር የምታገኝለት አንድም የለም። ማንም ሊረዳው አይችልም፣ መልዑን ነው ይላል

ከኛ ውጭ አለ በጭራሽ ነብይ ሊሆን አይችልም ይላሉ። እንዴት ነው ለሙሐመድ ላንድ የቲም ሆኖ ላደገ ሰው ነብይነት ሊሰጠው የሚችለው አሉ እና ኻሊቀ ሰማዋቲ ወል አርድ ምናለ አምለሁም ነሲቡ ሚነል ሙልክ። እነሱ ለመሆኑ የነብይነት ማደል መስጠት ከዛሊከ፣ ለሌሎቹ ኢማንም የመስጠት ሆነ ሀያት የመስጠት ክብረት የመስጠት እነሱ የስልጣኑ እድል አላቸውን? አዳዎቹ ለመሆኑ እነሱ ናቸው? እንደ አላህ አይደሉም፣ ስልጣን የላቸውም። ነብይነትንም ይሁን ሀብትንም ይሁን ሀያትንም ይሁን ኢማንንም ሰጩ ማን ነው? አላህ ነው። እነሱ የይህ የማደል እድሉ የላቸውም፣ ሙልክ የላቸውም ፈኢዘን የላቸውም። እንጂ ለነሱ የማደል ስልጣን ቢኖራቸው ኑሮ ነው የሚለው አላ እውቀርሜ የመጀመሪያውንም የዟሂሩን ሆነ የባጢኑን ስጦታ የመስጠት ስልጣን በእጃቸው አይደለም። ፈርቦን እነሱ በእነሱ እጅ ተደርጎ ነብይነትን የሚሰጡት እነሱ፣ ኢማንን እነሱ፣ ሀብትን የሚሰጡት እነሱ፣ ሀያትን የሚሰጡት እነሱ ቢሆኑ ኑሮ አይደሉም እንጂ፣ ፈኢዘን ላ ዩእቱነ ናሰ ለሰው ልጅ አይሰጡም ነበር። ነቂራ ነቂር የምትባለው ተምሯ ቢሆን እንዲህ በቄለዋ ጎን ላይ ያለች ትንሽ ጥቁር ነገር የምትበቅልበት ጥቁር ትንሽ ነገር አለ። ሸይአን ቀሊል በዛች ልክ እንኳ ሰፍራው አይሰጡም ነበር ነው የሚሉ አላህ በነሱ አልሆነም እንጂ፣ ሊቡክልሂም ነቂር ሸይአን ቀሊል ያችን እንኳ አይሰጡም ነበር። በነሱ አይደል እውነት ነው። በሰው ልጅ ቢሆን ነገር ሁሉ ማለት የሰው ልጅ የሚሰጥ ቢሆን ኑሮ የሰው ልጅ ከቡኽሉ የተነሳ ተክፋቱ የተነሳ እንኳን ትልልቅ ነገር ያችን ያህል እንኳ መስጠት አይችልም ነበር። ግን ደግነቱ በይሁዶች እጅ አይደለም እንጂ ነቢይ የሚሆነውን የማይሆነውን እነሱ ናቸው በእነሱ እጅ ናቸው ነወይ የሚሆነው እነሱ አይሆንም ስላሉ የማይሆን ነገር አለ የለም ይላቸዋል። ካሊቀ ሰማዋት ወልአርድ ደግነቱ አይደለም ሊሒዝሊህም ወቡኽሊህም ነቂር ማለት ምንዲናት ሆኑቁጦት ለቲ ተኮኑ አላ ወህሪ ነዋት ትንሽ ባቂላዋም ስናያት ታተሯም ትንሽ ጥቁር ነጥብ የምትመስል ነገር ትንሽ እየኮነት እዛው መል በዛች ሰፍረው እንዲያች መስፈሪያ ናት ብትባል እሷኑ የሚሸፍን ጠብ የምትባል ነገር እንኳ ባልሰጡ ነበር ለሙክላቸው ይላል። እሺ

በትሩፋት ወጅቦበት ሳይሆን ነብይነት የሚሰጠው አላህ በፈድሉ ነው። ሀብት የሚሰጠው በፈድሉ ነው። እውቀት የሚሰጠው በፈድሉ ነው። ኢማን የሚሰጠው አላህ በፈድሉ እንጂ በማንም ላይ ወጅቦበት አይደለም። አላህ በፈድሉ በረህማው የሰጠውን ንዕማ እንዲያውም ይመቀኛሉ አለ። የሚመቀኙት ረሱሉና ዓለይሂ ሶላቱ ወሰላም አንደኛ ቅድም እንዲያል ነው። ነብይ ከእኛ ውስጥ እንጂ ከእኛ ውጭ ከአረብ እንዴት ሊሆን ይችላል፣ መሆን የለበትም አሉ። ደግሞ የሚገርመው ምንድን ነው የረሱል አለይሂ ሰላቱ ወሰለም ስም ሲያጠፉ በዛን ሰዓት ይሄንን ሲሉ ረሱል አለይሂ ሰላቱ ወሰለም ወደ ዘጠኝ ሚስቶች ነበሯቸው። ሷሃቦቹም ይወዷቸዋል፣ ሊያከብሯቸዋል። እንዲያውም መቀስቀሻና ማስጠለያ መስሏቸው ምን ይሉ ነበር አ ሙሐመድ እኮ ነብይ ቢሆን ኑሮ እንዴት ዘጠኝ ሴት ሊያገባ ይችል ነበር? በዘጠኝ ሴት የተሻገለ ነብይ ነኝ? በፍጹም ሊሆን አይችልም ብለው ይህን እንዲያውም እንደ ደካማ ጎን ሲቆጥሩ ነቢይነቱም በእኔ ፈል ነው አላአላ ከዛሊከ ሀብት መስጠቱም በእኔ ነው። እንኳን እሱ የዱኒያ ኒዕማ ያታላቸውም ነቢይ አይደሉም። ዘጠኝ ማግባቱም የሰውን የነቢይነት ደረጃ ሊያጎል የሚችል አይደለም። አላህ እስከ ስር መሰረታቸው ሲነግር ምን አለ? ፈቀደ አተይና አለ ኢብራሂመ ኢብራሂምና የኢብራሂምን ቤተሰቦች ለነቢዩ ላህ ኢብራሂም መመሪያ ሱሑፍ አላቸው። የነቢዩ ላህ ኢብራሂም ዘሮች እነ ሱለይማን እነ ዲያውዲን ስንወስድ ምንድ ነው አልኪታበ ለነቢይነቱ መመሪያ መስጠቱን ከሆነ ለኢብራሂምም የሰጠሁት መመሪያ እኔ ነኝ አላለ። ጥበብ መሰጠት ከሆነ ለእነሱም የሰጠኋቸው ጥበቡን እኔ ነኛል። ወአተይናሁም ሙልከን አዚማ። እንዲሁም ከረሱል አለ ሰላት ወሰላም በበለጠ ሴት በማግባት ከሆነ ነቢዩ ላህ ዳውድን ከወሰድን ስንት ነበራቻቸው? ወደ መቶ ሚስት ነበራቸው አይደል? ዘጠኝና መቶ ምን እናምን? ሱለይማንን ብንወስድ 700 ባሪያ፣ 300 ሚስት ነበራቸው። በአጠቃላይ ስንት ደርሰው ነበር? አንድ ሺህ የያዘ ዘጠኝ ከያዘው ጋር ሲወዳደር፣ እነዛን ግን ነቢይ ናቸው ብለው እኮ ይቀበላሉ አይደለም። አሁን የሚያነሱት የዘጠኝ ሚስት ጉዳይ ከሆነ በኋላ አስራ አንድ ይደርሰዋል። አላኩልህ ያል እነዛ የሱለይማንን ነቢይነት ተቀብለው የዳውድን ነቢይነት ተቀብለው የነቢዩላህ ኢብራሂምን ነቢይነት ተቀብለው ረሱል ላይ ሲደርስ ግን ይህ እንደ ደካማ ጎን አቅርበው ሰው እንዳይከተል ሊጠቀሙበት የሚችሉት እንዴት ነው ብሎ ከስር መሰረት ሲነግራቸው እነሱ ደግሞ የነቢዩላህ ኢብራሂም ዘሮች ነን ነቢዩላህ ኢብራሂም ላይ ሲሆን፣ ሙሳ ሱለይማን ላይ ሲሆን ምንም ችግር የሌለው ከሆነ ነብዩ መሐመድ ራይ ሲመጣ ነው ለእነዛስ? ማንኖ የሰጣቸው እኔ ነኝ ኖ ሊ ሰማዋት ወል አርድ ለረሱሉም እኔ ነኝ። ስለዚህ ሰጩ አላህ ከሆነ በነሱ እጅ ምንም ነገር የለለ ሆኖ እን ምቀኝነት እንጂ ሌላ ጉዳይ አይደለም። አም የሕሱዱነ ናሳ ዐላ ማ አታሁሙ ላሁ ሚን ፈድሊሂ ፈቀድ አተይና አለ ኢብራሂመ ልኪታበ <سؤال> ወልሒክመተ እንደዚሁም ወአተይናሁም ሙልከን ዐዚማ ያንተ ሰጥተው ያለ በረሱል ዐለይሂ ሰላቱ ወሰላም ነውር ሊሆን አይችልም። ጭራሽ ነው የሚለው፣ ፈሚንሁም መን አመነ ቢሂ ወሚንሁም መን ሰደ ዐንሁ ወከፋ ቢጀሀነመ ሰዒራ። እና ይሄ ተስሊየቱ ረሱል ዐለይሂ ሰላቱ ወሰላም፣ ያው ነብይም ቢሆን በወቅቱ ሰዎች ናቸውና ይህ መቃፊው ሲበዛ ተቃውሞው እንደ ሰው ልጅ የሚሰማቸው ነገር አለ። ከዛሊከ ዳኢም ሲሆን ሸይኽም ሲሆን በወቅቱ የተለያየ ሙጅሪሞች ይፈጠራሉና የነዛ ሙጅሪሞች ስራ ምንም ብዙ ሊሰማ አይገባም። ነገሩ ያለ ስለሆነ ተስሊያ በአንተ ብቻ አይደለም ሲል ካሊቀ ሰማዋት ወልአርድ ተስሊያ ይሆናል እና ለነቢዩላህ ኢብራሂምም ለኢብራሂም ዘሮች ለዳውድም ሆነ ለሱለይማን ነቢይነትንም አላህ ሰጥቷል እና ፈሚንሁም ተነዛ በነቢዩ ላህ ዳውድ በነቢዩ ላህ ሱለይማን በነቢዩ ላህ ኢብራሂም ዘመን በነሱ ወቅት ከነበሩ ሰዎች መንአመነ ቢህ በነሱ መመሪያ ያመነም አለ። ወሚንሁም መንሶዴ አን አፈግፍኮ ወደኋላ ያልተቀበለም አለ። ስለዚህ አሁንም በአንተ ወቅት ግማሾቹ ባያምኑ የተወሰኑት እንደነ አብዱላህ ኢብኑ ሰላም እና አብዱላህ ኢብኑ ሰላምን የመሰሉ አምነዋል። ሌሎቹ ደግሞ አምጸው፣ እንዲያውም እንደውም የስም ማጥፋት ዘመቻ ጠዋት ማታ እየሰሩ ሌሎቹ እንኳ የማያውቁት ሰዎች እውነትን አውቀው እንዲከተሉ አለማድረግ በጣም ስራዬ ብለው ይዘውታል። ስለዚህ ረሱልና አለይሂ ሰላቱ ወሰላም አላህም ቢለው ምንድነው ከአሁን በፊትም ለነበሩት ነብያቶች ነቢይነትንም መመሪያንም የሰጠሁት እኔ ነኝ። እነዛም የተወሰነው ተቀብሏቸዋል አልተወሰነው ደግሞ አልተቀበለም። ከዛሊክ አሁንም ዲ ነ ካለ የስም ማጥፋቱ አሁን ቢኖርም ከአሁን በፊት በነበሩትም አይማዎች ላይ የስም ማጥፋቱ አለ። ስቃው ከሆነ በነዛም ስቃ አለ። አዲስ ነገር ምን የተፈጠረ አለ ነው የሚለው አላህ። ያለፈውን እያዩ ካልሆነ ረ ኔ የብቻው ነው ካል አንድ ሰው ምን የሱ የብቻው ነው ሷዲቁል አሚንን ያህል ጥርሳቸውን ሲሸርፏቸው ያ ሁሉ ግንባራቸውን ሲያቆስሏቸው ስንት ነገር ሲያሳዷቸው ከሀገር ማባረሩ ያልተደረገ የለም ለእኛም ከሆነ ማለት ነው። ከዛሊከ እንደነ ኢማሙ ሻፍዒ እንደና አቡ ሐኒፋ ያለውን ብንወስድ አኢማዎቹን መጽሐፍ እስከ መጽሐፍ ድረስ ደርሰው ብዙ የስም ማጥፋት ዘመቻ አድርገዋል። ያ ሁሉ ግን እየሰረገ እየሰረገ ሀቅ እንደ ማንም የለአንተ ቆመ ሰዓት ስለሚሄድ አንድ እህል ጋር አረም አብሮ መብቀሉ አይቀርም። ወይ ሁሉ እየበለጠው አረሙዛ ይቀራል፣ ወይ እየተነቀለ እንጂ እንዲያው ንጹህ ዝም ብሎ የማይታረም እህል አለ ማለት ያስቸጋሪ ነው የሚሆነው በአብዛኛው ማለት ነው። ሀቅ ጎን ላይ የሚከተል ባጢል አይኖርም ማለት አይቻልም። በነዛ በነቢያቶች ላይ እየደረሰ በአንተ ላይ ይደርሳል። ሽቢር ከማሶበሩ ነው ነገሩ። ይሄ ለእኛም ተስሊያ ነው። በእርግጥ ነብያቶች ውስጣቸው ተነክቶ ከስራቸው ወደኋላ ይላሉ ምናምን ማለት አይደለም። የሆነ ሆኖ በጣም ስቃው ሲበዛ እንደ ሰው ልጅ የሚሰማ ሊኖር ይችላል። ሰው ናቸው። ሲያቆስሏቸው ሲያሰቃዩቸው ሷሃቦቻቸውን በቁም ሲያቃጠሏቸው ግን ያለ ነው። ይሄ የባለፈውን ታሪክ መነገር ትልቅ ተስሊያ ይሆናል። የበለጠ ደግሞ ለእኛ በአፋል ኢማን ለሆን ነው። በተለይ በነቢያቶች ላይ የደረሰውን ካሁን በፊት ሲነገር በሷሃበተልኪራም ለእኛ ትልቅ ጽናት ይሰጣል። እሺ። ወከፋቢ ጃሃነመ ሰዒራ መቅጫና ማቃጠያ በጀሀነም ይብቃል። ሌላውም መቅጫ ተብሏል ይላል። ዱንያ ላይ የፈለገውን ያህል የእሳተ ገሞራ መቅጣት እንኳ ቢባል አንዴ ሲበርድ አንዴ ሲነሳ የሚያልቅ ጉዳይ ነው፣ የሚቋረጥ ጉዳይ ነው። ግን መቅጫ እንዴ ጀሀነም የተዘጋጀ ምናለ አለ ከፋ ቢጀሃነመ ሰዒረን ሙሳዓረተን አዘቡ ነቢሃ እሱ ተዘጋጅቷል። ወደፊት ለእያንዳንዱ ለአመጸኛ ይላል በሰማነው ምን ሰራ። አላህ ያድርገን፣ አቂዳችንም አላህ ይጠብቅልን።